እናስ ሊን ተመልካቾቻችን ዜና በምልክት ቋንቋ ቀርባለሁ። መንግሥት ለቱሪዝም የሰጠው ትኩረት ዘርፉ እንዲነቃቃ እና ተወዳዳሪ እንዲሆን ማድረጉን የቱሪዝም ሚኒስቴር አስታወቀ። አምስተኛው የኦሮሚያ ቱሪዝም ሳምንት መካሄድ ጀምሯል። የኦሮሚያ የቱሪዝም ሳምንት በአዲስ አበባ ከትላንት መስከረም 20፣ 2018 ዓ.ም ጀምሮ ለሶስት ተከታታይ ቀናት በተለያዩ ሁነቶች መካሄድ ጀምሯል። የኦሮሚያ ቱሪዝም ሳምንት የቱሪዝም ሚኒስትር ዴታ ዶክተር እንደገና አባባና የኦሮሚያ ክልል ፕሬዚዳንት ጽሕፈት ቤት ኃላፊ ዶክተር አብዱልአዚዝ ዳውድ አስጀምረውታል። ለአምስተኛ ጊዜ በሚካሄደው የቱሪዝም ሳምንት በኦሮሚያ ክልል የሚገኙ የቱሪዝም መተራሻዎችና በኋላዊ ቱሪስቶች የሚያስተዋውቁ አውደ ርዕዮች ቀርበዋል። በቱሪዝም ሳምንቱ የተለያዩ የውይይቶች መድረኮች፣ የኦሮሚያ ቱሪዝም ሽልማት፣ የቁንጅና ውድድር እና ሌሎች መሰናዶዎች ይካሄዳሉ ተብሏል። አፍሪካውያን ልማታቸውም በራሳቸው እንዲያከናውኑ የሚያገዝ ዘላቂ ማህበራዊ ጥበቃ አሰራር መዘርጋት እንዳለባቸው ተገለጸ። ከሁሉም የአፍሪካ አገራት በማህበራዊ ጥበቃ ዙሪያ ለሚሰሩ ተወካዮች ማህበራዊ ጥበቃ ለዘላቂ ልማትና ደህንነት በሚል መሪያ ሀሳብ በአዲስ አበባ ስልጠና መስጠት ተጀምሯል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ስልጠናውን ሲያስጀምሩ እንዳሉት ማህበራዊ ጥበቃ ሰብአዊ መብት ነው፣ ይህን ለማሳካት ደግሞ አፍሪካውያን በጋራ ሊሰሩ ይገባል ብለዋል። በሌሎች አገራት የተረጅነት ስሜት የሚፈጥረው የሴትነት ፕሮግራም ኢትዮጵያ ወደ አምራችነት በመቀየር ውጤታማ መሆኗን ገልጸዋል። በአገሪቱ በየአመቱ ከ8 ሚሊዮን በላይ ዜጎች በሴፍትኔት ፕሮግራም ተጠቃሚ መሆናቸውን የገለጡት ሚኒስትሯ፣ የሴቶችና ማህበራዊ ጉዳይ ሚኒስቴር ተጠቃሚዎችን ለመለያት ከዲጂታል አይዲ እና ከኢንሳ ጋር በቅርበት እየሰራ ነው ብለዋል። በአማራ ክልል በአምስት ሚሊዮን ኮደርስ ስልጠና አንድ መቶ ዘጠና ሰባት ሺህ የሚሆኑ ሰልጣኞች ስልጠናቸውም ማጠናቀቃቸውን የአማራ ክልል ኢኖቬሽን እና ቴክኖሎጂን ቢሮ አስታወቀ። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ምክትል አላፊ የቻለ ይግዛው በተቱት መግለጫ በክልሉም የስራ ፈጠራን ለማበረታታት በዘርፉ ሀገር አቀፍና ዓለም አቀፍ ተወዳዳሪ የሆነ ዜጋ ለመፍጠር፣ ሌሎችን አላማዎች በመንገብ የኢቶ ኮደርስ ስልጠና እየተሰጠ መሆኑን ገልጸዋል። በአማራ ክልል የተ ኮደረስ ስልጠና በክልሉ የሚገኙ ሁለተኛ ደረጃ ትምህርት ቤቶች በቴክኒክና ሙያ ኮሌጆች እንዲሁም በዩኒቨርሲቲ እየተሰጠ ስለመሆኑ ተገልጿል። በ2017 በጀት ዓመት በአማራ ክልል 197000 ሰልጣኞች የአምስት ሚሊዮን ኮደረ ስልጠና ወስደው ማጠናቀቃቸውን ምክትል ቢሮ ኃላፊው ጠቁመዋል። ብዝሃ ሕይወትን መጠበቅ የሁሉም የጋራ ትኩረት ሊሆን እንደሚገባ ተጠቆመ። የብሔራዊ ብዝሃ ሕይወት መድረክ ዓመታዊ ጉባኤ በቢሾፍቱ ከተማ ተካሂዷል። በመድረኩ የብዙ ህይወት የሚመሩ ተቋማት የተወካዮች ምክር ቤት አባላት ጨምሮ ከተለያዩ የአገሪቱ አካባቢዎች የመጡ በርካታ ተሳታፊዎች ተገኝተዋል። ኢትዮጵያ ምቹ የተፈጥሮ ሀብት እንዲሁም ስርዓተ መዳር ያላት አገርና በርካታ የብዙ ህይወት ጸጋዎች ባለቤት መሆኗን ጠቅሷል። በዚህ ዓመታዊ ጉባኤ ለአምስት ዓመት ተግባራዊ የሚደረግ ብሔራዊ ብዙ ሕይወት ስትራቴጂና የድርጊት መርሃ ግብር ጸድቋል። የኢትዮጵያ ብዙ ሕይወት ኢንስቲትዩ ዋና ዳይሬክተር ዶክተር ካርታ ካስኬ የብዙ ሕይወት ስትራቴጂና የድርጊት መርሃ ግብር 18 በሚደርሱ ተቋማት የተዘጋጀ መሆኑን ተናግረዋል። በመጨረሻም የውጭ ዜና፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በባለ 20 ነጥብ የሰላም እቅዱ ላይ ሀማስ ምላሽ እንዲሰጥ ከሶስት እስከ አራት ቀን የጊዜ ገደም መስጠታቸውን አስታወቁ። ሀማስ ስምምነቱን ውድቅ ካደረገ መጨረሻው የሚያሳዝን ይሆናል ያሉ ትራምፕ ስምምነቱ ከተሳካ ግን ጥሩ የሚባል ውጤት ያመጣል ብለዋል። እቅዱ ጦርነትን ማቆም ታጋጆች መመለስና ጋዛን ለማስተዳደር የሜዳ ዓለም አቀፍ የሰላም ቦርድ ማቋቋም ያካክታል ተብሏል። የኳታር የውጭ ጉዳይ ሚኒስቴርም ሀማስ በነጩ ቤተ መንግስት የቀረበውን የሰላም ነጥቦች በጥልቀት እንዲያጠነው ገልጾ ለዚህም ጊዜ ሊሰጠው ይገባል ማለትም ተሰምቷል። ሃማስ በበኩሉ ጉዳዩን እየተመለከተ መሆኑን አስታውቃል። የእቅዱ የተወሰኑ ቅድመ ሁኔታዎች ከተሟሉ ፍልስጤም የራሷን እድል በራስ የመወሰነና የሀገር ባለቤትነቷን የሚያረጋግጥ ነጥብ ያካተተንም ተብሏል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።